ሰላም ሰላም፣ የቻናል የቤተሰቦች እንዴት ናቸው? ዛሬ ደግሞ በሌላ ቪዲዮ ተመልሻ ያለሁ አማርኛ ቃል ምስረታ ለጀማሪዎች የሚሆን የዛሬ ይዞ የመጣው ቪዲዮ ትንሽ ረጅም ረጅም ይሆናል ማለት ነው። እናንተ ከኔ ጋር አብራችሁ ታነባላችሁ። አንዳንዴ ረጅም ማንበብ ስላለብን ማለት ነው። አጭራጭር ብዙ ጊዜ ሰርቻለሁ፣ ፊደሎችንም ሰርቻለሁ። ዛሬ ይዞ የመጣው ቪዲዮ ግን ልክ እንዳረፍተ ነገር ነው አጭራጭር ያልሆነ ማለት ነው። ረጅም ሆኖ ቃል ይጀመጥቻለሁ እናንተ በስነ ስርዓት እስከ መጨረሻው ድረስ አብራችሁ ተከታተሉ። እኔ ከመጀመሪያው ጀምሬ አነብላችኋለሁ። ረጅም ቢሆንም እናንተ ቃል አጭራጭር ቃል ማንበብ የሞከራችሁ ተማሪዎች ይህንን ረጅሙን ደግሞ እንዴት ነው ማንበብ የምንችለው? ይህን ማንበብ ስትችሉ ወደ አረፍተ ነገሩ ትሄዳላችሁ ማለት ነው። ዛሬ ይህንን በጋራ አብረን እናነባለን። ከመጀመሪያ እስከ መጨረሻ ድረስ ተከታተሉ። ረጅም ቢሆንም ማንበብ እንዴት እንደምትችሉ በደንብ አሳያችኋለሁ። ረጅምና አጭር አነባብ የተለያየ ነው። መጀመሪያ እስከ ክፍት እስከ ክፍት ቦታው ድረስ በማንበብ ሙሉን አንድ ማንበብ ስለሚቻል እሱንም ስናነብ አብረን በጋራ እናያለን ማለት ነው። ዛሬ ይህን የሚመስል ቪዲዮ ይዤ መጥቻለሁ። እናንተ ቪዲዮውን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። የእኔ ስለሚጠቅመኝ ማለት ነው። በቀን በቀን የምለቀውን ቪዲዮ ከመጀመሪያው ጀምራችሁ ከተካተላችሁ አማርኛ ማንበብ መጻፍ ትችላላችሁ። በተለይ ጀማሪ የሆናችሁ ተማሪዎች በጣም ይጠቅማቸዋል። ተከታተሉ ማለት ነው። ከዚያ ባለፈ በውስጥ መስመር ማጥናት መማር የምትፈልጉ በኢሞ፣ በቴሌግራም በሳብ እናስጠናለን። ከዚህ ጋር ባስቀመጡ ስልክ ደውሉልን፣ እንመልስላችኋለን እናስጠናችኋለን ማለት ነው። በሳምንት አምስት ቀን እናስተምራለን። ደውሉልን። እሺ፣ ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ እንላችሁ። እሺ፣ ተመልሻለሁ። መጀመሪያው ምን ይላል? አማርኛ ቃል ምስረታ ለጀማሪዎች ይላል። ከዛ ይኸው በአረንጓዴ ወደታች ሰፊ ያለው፣ ከዛ በሰማያዊነት ደግሞ ወደታች። ይሄ ሙሉ ሙሉ ነው የምናነበው፣ በጋራ አብረን እናነባለን። ተከታተሉ። እሺ መጀመሪያ ምን ይላል? መልካም መልካም እስከ ክፍቱ አደረስ ማለት ነው። መልካም አ ስ ተ ሳ ስ ብ በአንድ ላይ መልካም አስተሳስብ መልካም አስተሳስብ መልካም አስተሳስብ ይላል ማለት ነው። በአንድ ላይ ሲነበብ መጀመሪያ ብታነቧት መልካ ምትል እስከ ከክፍቷ በኋላ ደግሞ አስተሳ እንደገና ስ አዛ ብ በአንድ ላይ መልካም አስተሳስብ ብላችሁ ታነባላችሁ እ ማለት ነው። እሺ ቀጥሎ ቁም ክፍት አለች፣ ች ክፍት ከተደረገች ሁለት ብትሆንም ሁለቷን ብቻ አንበባቸው ቀጥላችሁ ደግሞ ማንበብ ነው እንጂ አንድ ላይ እዚ ላይ ተራራርጋችሁ ካነበባችሁት ልክ አይመጣም ማለት ነው። ስለዚህ ቁም ከዚያ ነገረኛነት፣ በአንድ ላይ ቁም ነገረኛነት። ቁም ነገረኛነት በአንድ ላይ ማለት ነው። ቁም ነገረኛነት፣ እንደዚህ ዳብል የሆኑ ፊደሎችን አንድ ላይ የሚነበቡ ዳብል የሆኑ ፊደሎችን በአንድ ላይ ስታነቧቸው ቁም ነገረኛነት ይላል በአንድ ላይ ነገረኛነት ቁም ነገረኛነት። እሺ ቀጥሎ ስነ ይላል፣ ክፍት አለ አይደል ስና ነ ፊደል ስነ፣ ከዚያ ምግባር በአንድ ላይ ስነ ምግባር። ስነ ምግባር ይላል ማለት ነው። ስነ ምግባር። እሺ ቀጥሎ ደግሞ መልከ መልከ ብሎ ክፍት አለ። መልከ መልካም በአንድ ላይ መልከ መልካም መልከ መልካም መልከ መልካም ይላል ማለት ነው። እሺ ከዛ ቀጥሎ አ ው ቆ ብሎ ክፍት አለ። አውቆ ከዛ አ በድ እነዚህ ዳብል ናቸው። በአንድ ላይ አውቆ አበድ፣ አውቆ አበድ፣ አውቆ አበድ ይላል ማለት ነው። አውቆ አበድ። በመጨረሻ ተጫ ዋ ችነት መቆጠር እንደኔ ማለት ሲረዝም ትቆጥሩታላችሁ። ተጫዋችነት በአንድ ላይ ተጫዋችነት ተጫዋችነት ትላላችሁ። በአንድ ላይ ስታነቡት መጀመሪያ ተቆጥሩትና ከዚያ አንድ ላይ ማንበብ ማለት ነው። እሺ ይሄኛውን መስመር ጨረስን። ከዚያ በሰማያዊ አይነት የተጻፈውን ደግሞ እናነባለን። እሺ አ ይላል ላ ዋ ቂነት አላዋቂነት አላዋቂነት ብሎ ከዚያ ይ ጎ ናትች ዳ ል ይጎዳል በአንድ በአንድ ላይ አላዋቂነት ይጎዳል። ባንድ ላይ አላዋቂነት ይጎዳል። አላዋቂነት ይጎዳል ትላላችሁ ማለት ነው። እዚህ ጋ አሁን ፊደሎቹ በጣም አስቸጋሪ የሚሆኑ አላጠራ የሚከብዱ ቢመስሏችሁም እናንተ ግን ለይታችሁ ፊደሎችን ቅጥላታቸውን ከለያችሁ ማንበቡ ይቀላችኋል። መቆጠር ከዚያ መጨረስ ታደርጋላችኋል ነው። አላዋቂነት ይጎዳል፣ በአንድ ላይ አላዋቂነት ይጎዳል። እሺ ቀጥሎ፣ መልካም ብሎ መልካም፣ ከዚያ ስራ አሁንም ክፍት አለ መልካም ስራ ለራስ ለራስ ብሎ ከፍታው ነው። ነው በመጨረሻ ነው። በአንድ ላይ መልካም ስራ ለራስ ነው። መልካም ስራ ለራስ ነው። በአንድ ላይ መልካም ስራ ለራስ ነው ይባላል። በአንድ ላይ ሲነበብ ግን፣ ብቻ ብቻው መልካም ብቻዋን ስራ ብቻዋን ለራስ ብቻዋን ነው ብቻውን ሲጻፍ፣ በአንድ ላይ ሲሆን ደግሞ መልካም ስራ ለራስ ነው ብላችሁ ማንበብ ማለት ነው። እሺ፣ ከዚያ ቀጥሎ ከፍተኛ ከፍተኛ ባለ ይላል። ከፍተኛ ብሎ ባለ ስልጣን ስል ከዚያ ጣን በአንድ ላይ ከፍተኛ ባለ ስልጣን ከፍተኛ ባለ ስልጣን በአንድ ላይ ከፍተኛ ባለ ስልጣን ብላችሁ ነበርላችሁ ማለት ነው። ይሄ ኖርማኔ ከቃል አልፎ ወደ አረፍተ ነገር የሚጠጋ ነው። በቃ ኖርማን አረፍተ ነገር መሆን ይችላል። ምክንያቱም ረጅም ነው። ረጅም ስለሆነ ልክ ረጅም ጽሑፍ ለማንበብ ይህን ስታነቡ በጣም ይቀላቸዋል ማለት ነው። እሺ ቀጥሎ በሰላም በሰላም መኖር መኖር አረፈት ርፈት እ ናቸች እ ርፈት ነው። በአንድ ላይ በሰላም መኖር እርፈት ነው። በአንድ ላይ በሰላም መኖር እረፍት ነው። በሰላም መኖር እረፍት ነው ይላል ማለት ነው። ይኸው መጀመሪያ በሰላም ከዚያ መኖር ከዚያ እረፍት ከዚያ ነው። በአንድ ላይ በሰላም መኖር እረፍት ነው ይላል ማለት ነው። እሺ ቀጥሎ ጠንካራ ጠንካራ መሆን መሆን ይጠቅማል ይጠቅማል በአንድ ላይ ጠንካራ መሆን ይጠቅማል። ጠንካራ መሆን ይጠቅማል። በአንድ ላይ ጠንካራ ብቻዋን መሆን ከዚያ ይጠቅማል በአንድ ላይ ሲነበብ ይሄ ሶስት ጊዜ የተጻፈው ተከፋፍሎ ጠንካራ መሆን ይጠቅማል ተብሎ ይነገራል ማለት ነው። ጠንካራ መሆን ይጠቅማል። እሺ፣ በደንብ እንደተጠቀማችሁበት ወይም ደግሞ እንዳነበባችሁ ተስፋ አደርጋለሁ። እሺ፣ በመጨረሻ አለ መ ሰ ል ቸ ት። አሁን ይሄ ረጅም ነው። ስንት ፊደል ነው? አ ለ መ ሰ ል ቸ ት አለ መሰል ቸ ት ትላላችሁ ጥሩ ጥሩ ጥናሩ ከዚያ ነው ነው የምትለዋ ፊደል መዳረሻ ወይም የመጨረሻ ላይ የንባቡ መጨረሻ ላይ ይገኛሉ ብዙ ጊዜ ነው ነኝ የሚሉ ፊደሎች ማለት ነው። በአንድ ላይ ሲሆን አለመሰልቸት ጥሩ ነው። አለመሰልቸት ጥሩ ነው። ጥሩ የምትለዋ ብቻዋ ነው የሚለው ብቻውን፣ ክፍተት መሀል ላይ ያለው ነው። አለመሰልቸት ጥሩ ነው ብላችሁ ታነባላችሁ ማለት ነው። እሺ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል ማለት ነው። ከቃል አልፎ ወደ አረፍተ ነገር የሚያዳላ ረጅም ረጅም ጽሑፍ በተለይ አረፍተ ነገር ማንበብ የጀመራችሁ ማለት ነው። ከፊል ለወጣችሁ አረፍተ ነገር ላይ ለመድረስ የምትሞክሩ ተማሪዎች በጣም ይጠቅማቸዋል ይህ ነገር። ቃል ማንበብ የጀመራችሁ፣ ይህኛውን ደግሞ ማንበብ አያቅታችሁም፣ ትሞክሩታላችሁ። ከኔ ጋር አብራችሁ አንብቡ። ከዚያ ባለፈ በውስጥ መስመር ማጥናት የምትፈልጉ ከዚ ጋር ባስቀመጥነው ስልክ ሃይበሉን በኢሞቢ ቴሌግራም፣ በዋሳፕ እናስጠናለን። በሳምንት አምስት ቀን በቀን አንዳንድ ሰዓት በቅርብ ወሮች በሁለት ወር በሶስት ወር አማርኛ ጥቅቅ አርጋችሁ ማንበብ መጻፍ ትችላላችሁ። በግል ማጥናት ከፈልጋችሁ ደውሉልን ማለት ነው። ከዚያ ውጭ ዩቱብ ላይ በቀን በቀን የሚለቀውን ቪዲዮ እየገባቸው እንደዚህ ተማሩ፣ አጥኑ። አማርኛ ማንበብ ትችላላችሁ፣ መጻፍ ትችላላችሁ። ዛሬ የመጣው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንመለስ መልካም ሆኑ። ሰላም ሁኑልኝ። ቻው።